በሚሰራበት ጤና ጣቢያ በድብቅ ጽንስ በማስወረድ የተጠረጠረው ግለሰብ መያዙ ተገለጸ። ረዳት ሳጅን መልካሙ ዜና ዝርዝር አለው። ተጠርጣሪው ጽንስ የማስወረድ ወንጀሉን ፈጽሟል ተብሎ በቁጥጥር ስር የዋለው በየካ ክፍለ ከተማ ወረዳ ስምንት ጨፌ ጤና ጣቢያ ተብሎ ከሚጠራው ስፍራ ነው። ተጠርጣሪው ግለሰብ የጤና ባለሙያ ሲሆን፣ የግል ተበዳይ የሆኑት የፍቅር ጓደኛሞች በድንገት በተፈጠረ ግንኙነት ጽንስ በመፈጠሩ ገንዘብ እየተቀበለ በድብቅ የሚያስወርድ መሆኑን በመስማታቸው ወደ ተጠርጣሪው መሄዳቸውን የጉዳዩ መርማሪ ዋና ሳጅን ምስክር ንጉሴ ተናግረዋል። ተጠርጣሪው ወንጀሉን እንደፈጸመ በማስረጃ መረጋገጡን የጠቆሙት መርማሪዋ በቁጥጥር ስር ውሎ ተጨማሪ ምርመራ እየተጣራበት እንደሚገኝ ገልጸዋል። ለራሱ ጥቅም በማስቀደም ከአንድ ግለሰብ 3100 ብር በመጠየቅ ከግል ተበዳይ እንዲሁም በስልኳ የራሱን አካውንት በማስገባት ቅድሚያ ይሄን ብር ካስገባሽ በኋላ አስወርድልሻለሁ በማለት በሲቢ ብር ነው ወደ ራሱ ትራንስፈር ያደረገው እና 3100 ብር ከተቀበለ በኋላ የውርጃውን አገልግሎት ይሰጣታል። በሱ አካውንት ትክክለኛ ገብቷል አልገባም የሚለውን ከኢትዮጵያ ንግድ ባንክ ደብዳቤ መጻፍ ስናመጣም በራሱ ስም በተመዘገበ እና አካውንቱ የራሱ ስም እንደሆነ አረጋግጠን ምርመራ እያጣራ እንገኛለን። እንዲሁም ሌላ በተመሳሳይ ሌላ የግል ተበዳይ እንደዚሁ ይህንን ብር በመጠየቅ እና አገልግሎቱ ይሰጥሻል በማለት እሷም እንዲሁ ከአንድ አመት በጓደኝነት ከቆየች በኋላ እርግዝና ከተፈጠረ በኋላ አማራጭ ስታጣ ነው ልታስወርድ ሄደችው እና ይሄንን አገልግሎት በመንግስት ባስቀመጠው መልኩ ሳይሆን በራሱ የራሱ ጥቅም በመዋል ከእሷም እንደዚሁም ሶስት ሺ አንድ መቶ ብር በመጠየቅ እሷም ደግሞ ብር ስለሌላት ከሌሎች ሰዎች በማሰባሰብ ላይ ያለች ተጠርጣሪው በመሀል ተይዟል ማለት ነው። ተይዞ እኛ ጋር መጣ እና እኛ ጋር በመጣ ሰአትኝ በስፋት ምርመራ መዝገባችንን እያጣራ እንገኛለን። በህግ የተፈቀደ ጽንስ ማስወረድ መኖሩ ቢታወቅም ወጣቶች ያልተገባ ግንኙነት ውስጥ በመግባት ላልተፈለገ እርግዝና በመዳረግ ራሳቸውን ለጉዳት እንደሚዳርጉ በመረዳት ጥንቃቄ ማድረግ እንዳለባቸውና በጤና ተቋማት አካባቢ እንደዚህ አይነት ያልተገባ ተግባር እንዳይፈጸም የሚመለከታቸው አካላት ቁጥጥርና ክትትል ማድረግ እንዳለባቸው መርማሪዋ ዋና ሳጅን ምስክር መልእክት አስተላልፈዋል። አብዛኛው አሁን እነዚህ ከክፍለ ሀገር የሚመጡ ልጆች አሉ ብዙ ጊዜ ጥቃት ሊደርስባቸው ይችላል። ልክ እኛ ጋር በመጡም እንደዚህ ደግሞ በጓደኝነት አለም ላይ ኖረው እርግዝና ሊፈጠር ይችላል። ነገር ግን በሚሄዱበት ሰዓት መንግስት እነሱ እነዚህ ሰዎች ይህንን እውቅና ሊያኖራቸው ይችላል። ነገር ግን እዛ ከሄዱ በኋላ ሙሉ ከጤና ጣቢያው መረጃ ቢጠይቁ ለራሳቸው ጥቅም የሚያውሉት ካሉ ደግሞ ራሳቸው እዛ ተከታትለው ለህግ ቢያቀርቡ ነው። የቅርቡ ክትትል ቢደረግ።